በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን ስንክሳር ዘወርሃ መጋቢት አምስት አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም መጋቢት አምስት በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበ ምኔት የነበረ ክቡር ቅዱስ መናኝና ገድለኛ አባት አባ ሰርባሞን አረፈ ይህም ቅዱስ በአስቀጢስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንንም እያገለገለና ሰላሳ ሁለት ዓመት ያህል ብዙ ተጋድለውን እየተጋደለ ኖረ። ከዚህ በኋላ በዚሁ በአባ ዮሐንስ ገዳም አበብነት ሆኖ ተሾመ። የተጋድለውንም ስራ አበዛ። ከመነኮሰበት ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁል ጊዜ ይጸለይና ይጾም ይተጋም ነበር። በካህናት አለቃ ሹመት ሀያ ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እንህም አስራ አምስት ዓመታት እስቲፈጸሙ ከቶ ከሰው ማንም አላየም። በእንህም በአስራ አምስቱ ዓመታት ከቅዳምና ከይሁድ ሰንበት በቀር አይበላም አይጠጣም ነበር። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፍራ፣ ክብር ምስጋና ይግባውና ጌታችን ክርስቶስ በአንተ ላይ ለእሳት ስልጣንን አልሰጣትም ብሎ መለሰለት። የጸናች እጁንም ዘርግቶ ያንን መስቀል ከመላኩ እጅ ተቀበለ። ሁለተኛ መላኩ እንዲህ አለው፣ በርታ ሥጋውንና ደሙን ተቀበል እስከ አስርም ቀን ድረስ መጥቼ ይወስድሃለው። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱ አለቀሱ፣ በእግዚአብሔርም ፊት እንዳያሳስቡላቸው ለመኑት። እርሱም ደግሞ በጸሎቶቻቸው ሁልጊዜ እንዲያስቡት ለመናቸው። ከዚህ በኋላ ሥጋው እና ደሙን ተቀበለ። ቅዱሳን አረጋውያንን ከእርሱ ጋር እያሉ በሰላም አረፈ። እንደሚገባ በዝማረና በብዙ ጸሎተ ማለት ገንዘው በጻድቃን መቃብር አበሮት። እግዚአብሔር በጸሎቱ ለዘላለም ይማረን አሜን። የከበረች አውዶክሲያ ዳግመኛም በዚህች ቀን የስሟ ትርጓሜ ሰላምና መወደድ የሆነ የከበረች አውዶክሲያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በበስራ አውራጃ አልበክ በሚባል ሀገር ከሚኖሩ ሰዎች ወገን ነበረች። እሷም በሮም ንጉሥ በጢባሪዮስ ዘመን ዘመን መንግስት ነበረች። የአባቷ ስም ዮናስ፣ የእናቷ ጠባቢት ይባላል። የቀድሞ ኖሯ በዝሙትና በርኩሰት ነበር። ብዙዎችን አሳስታ ከእርሷ ጋር በኃጢአት ጥላቸው ዘንድ ፊቷን ታሳምር ነበር፣ መልኳንም ታስጌጥ ነበር። በዚህ በረከሰ ሥራም ብዙ ገንዘብ ሰበሰበች። በኢየሩሳሌምም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መኖክስ ዜናዋን ሰምቶ ወደ እርሷ መግባት ወደ እርሷ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። በኢየሩሳሌም የሚኖር ስሙ አባ ገርማኖስ የሚባል አንድ ጻድቅ መነኮስ ዜናዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳሌ ሆኖ ወደ እርሷ ገባ። ገብቶ ከእርሷ ጋር በቤት ውስጥ ተቀመጠ። ፈጽሞ በሚያስፈራ ቃሎች ሊመክራትና ሊገስጻት ጀመረ። በገሃነምም ትሉ የማይንቀላፋ እሳት የማይጠፋ ጨለማው የማይዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩን አሳሰባት እርሷም ከሞት በኋላ የሰዎች በድኖች አፈርም ከሆኑ ተነስተው ይሰቃያሉ ብላ መለሰችለት። አሁን አላት፣ ስለዚህ ለምትነግረኝ ነገር ምልክት ምንድን ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈም፣ አባቶቻችንም ይህን አላመኑም አለችው። እርሱ በፍርድ ቀን ሙታን እንደሚነሱ ስለ ኃጢአንም ስቃይ፣ ስለ ጸርቃንም ተድላ ደስታ በኦሪት መጽሐፍና በሐዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት። ትምህርቱ ትምህርቱና ተግሳጹ በልቧ አደረ። በፍርድ ቀን ሙታን እንደምነሱ አመነች። እንዲሁም አለችው እንዲህም አለችው ከዚህ ከረከሰ ሥራ ብመለስ እግዚአብሔር ይቀበለኛለን። አባ ግርማኖስም ወደ ዓለም እንደመጣና ተሰቅለው ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽ ስለዚህ የነጻችና የጸናች ንስሐ ይሆንልሻል። የክርስትና ጥምቀትንም ተጠመቂ እግዚአብሔር ይቀበልልሻል። አስቀድመሽ ከሰራሽ ኃጢአት ምንም ምን አያስብብሽም። ከእናትሽ ማኅፀን እንደተወለርሽበት ቀን ትሆኛለሽ እንጂ የክብር ባለቤት የጌታችን ኢየሱስ ክርስቶስ የቀናች ሃይማኖት እጆችም ይከፈቱልሻል አላት። ያን ጊዜ የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱም ወደ አልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በኤጲስቆጶሱ ፊት በልዩ ሶስትነት በመዳንታችን ክርስቶስ በመሆኑና ሞቶ በመነሳቱ አመነች። ኤጲስቆጶሱም ተነስቶ በውሃ ላይ ጸልዮ አጠመቃት። እግዚአብሔርም ዓይነ ልቦናዋን ገለጠላት። ብሩ መልአክ ወደ ውሃ ሲሲባት ሌሎች መላእክትም ስለ እርሷ ፈጽሞ ደስ ስላቸው ተመለከተች። ከዚህ በኋላ ገጻቸው የሚያስደነግጥ ጥቋቁሮችን አየች። ከእርሳቸው አንዱ መልኩ የከፋ ሲጎቴታ እርሷ እርሱም በእርሷ ላይ ይቆጣ ነበር። ይህንም ራእይ ባየች ጊዜ የክርስትና ሃይማኖት ፍቅር በልቧ ተጨመረ። ኃጢአት በመስራት የሰበሰበችውን ገንዘቧን ሁሉ ለድኾችና ለችግረኞች ሰጠች። ከደናግል ገዳማትም ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፍጹም የሆነ ተላ ታላቅ ተጋድሎን ተጋደለች። ከአጋንንት ጋር ተዋጋች። ሴጣንም አስቀድሞ ከእርሷ ጋር ሲያመነዘሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንኑ ሂዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርባት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጩኸት እና ለቅሶ አየች። ገብታም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደችው። የሞተውን የአገር ገዢውንም ልጅ ከሞት አስነሳችው። መከንኑም ይህን ድንቅ ታምር ባየ ጊዜ እጅግ አደነቀ። ክብር ገባውና በጌታችን ኢየሱስ ክርስቶስ በእርሷ ምክንያት ፍጹም የጸና እምነትን አመነ። ከእርሱ በኋላ ስለ እርሱ ስሙ ዲዮግኒስ ዲዮግኖስ የሚባል ሌላ አገር ገዢ ተሾመ። የዚችንም ድንግል ዝናዋን ሰምቶ ወደ እርሱ አስመጣት። እርሷም በአደባባይ ውስጥ አይኑ አይኑ አንድ አይና የሆነ ጎልማሳ አየች። ጸለች እና በመስቀል ምልክት በአይኑ ላይ አማተበች። ያን ጊዜ አይኑ ተገልጦ አየ። ያደረገችውን ይህን ድንቅ ስራ አይቶ ድንግልቱ ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በክኒቶስ የሚባል አገር ገዢ ተሾመ። እርሱም ዝናዋን ሰምቶ ይችን ቅድስት አውድክሲያን ወደ እርሱ ወደ እርሱ አስመጣት ሊያሰቃያት ፈልጎ እርሷ ክብር ይግባውና እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስን ዕድልዋን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመናዋን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበለች። ጸሎቷና በረከቷ ለዘላለሙ ከእኛ ጋር ይኑር፣ አሜን። አቡነ ገብረ መንፈስ ቅዱስ በዚችም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የእረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ሥራን ሠራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኝ ለአብ፣ ለወልድ፣ ለመንፈስ ቅዱስ ምስጋና ይሆን እያለ ለስላሴ ሰግዷልና ምስጋናም አቀርቧልና። ሕፃኑም ሦስት ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ ዕቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምነቱም ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያንም ጊዜ ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎ ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓት አሳደገው። የዳዊት መዝሙርና ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ ብሉንና ሐዲስን አስተማረው። ከዚያም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው፣ የድቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋንና ሞገስን የተሞላ ሆነ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ይወቅ በእግዚአብሔር ፊት ነፍሴ ይወቅ በእግዚአብሔር ፊት ራቆትሽን ትቆሚ ያለሽ ትቆሚ ዘንድ እንዳለሽ፣ እንግዲህ ጭኚ፣ በርቺ፣ ታገሽ ይላት ነበር። ቆዳው ከአጥንቱ ቆዳው ከአጥንቱ እስትጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለሥጋውም የሚጠቅም ምንም ምን ምክንያት አልፈለገም። ከብዙ ዘመናት በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምእመናን ህዝባውያን እንዲያውቁህ አደርጋለሁ እንዳንተ ካለ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሆንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየትን በፈለገ ጊዜ ከአባትና ከመንፈስ ቅዱስ ጋር በሶስትነቴ ታይኛለህ። አሁንም ወደ ኢትዮጵያ ምድር ሂድ። በዚያም ከደይን የምታወጣቸው ነፍሳት አሉ አለው። ከዚህ በኋላ ስልሳ አንበሶች፣ ስልሳ ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዙ። የእግዚአብሔር መልእክተኛ ቅዱስ ገብርኤል ከአንበሶችና ከነብሮች ጋራ በነፋስ ሰረገላ አሳፍሮ ይመራው ነበር ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በአይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘግዝቆ ተወርውሮ ወደ ባህር ውስጥ ገባ። ልህን የእጅህ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮችም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲህም ሆኖ አርባ ቀን አርባ ሌሊት ኖረ። ስምህንም የጠራውን መታሰቢያውን ያደረገውን እምርልሃለው የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችን መልአኩን መላውን የኢትዮጵያ ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መላኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ መቶ ዓመት ኖረ። ስጋው ሁሉ አለቀ። ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ ሰባት መቶ ሺህ ሶስት መቶ ሺህ እየሆኑ በመምጣት በቀስታቸው ይነድፎታል። እስከ መቶ ዓመትም አጥንቶቹን በሻፎ ድንጋይ ይፈቁታል ይፍቁታል። ይህን ሁሉ መከራ በትዕግስት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባሕሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምረልሃለው፣ ተነስተ ውጥ አለው። ያን ጊዜ አጥንቶቹም እንደ ወንፍት ቀዳዳ ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚህም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ ሰባት ዓመት ኖረ። ዳግመኛ ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ ሰባት ዓመት ቁሞ ኖረ። ወደ ሰማይም ስመለከት ቅንድቦቹን አልከደነም። ራሱንም ወደ መረት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይ ተቀምጦ ሁለቱን ዓይኖቹን አንቁሮ አሳውረው። እርሱ ግን ምንም ሳያጓድል እስከ ሁለት ሳምንት ድረስ እንደ ቀድሞ በመትጋት ሲጸለይ ኖረ። ከዚህ በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ ዓይኖቹ ላይ እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥተዋልና ጠላቶችን እበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ ሶስት ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ሊሰወራቸው ብለው በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና ሶስትነታችንንም በጀርባህ እያዘልክ አንድ አንድ ምዕራፍ እሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዝለው ወደ አንድ ምዕራፍ አደረሰው። ሽማግሌውም ከዛ አሳርፈኝ፣ አንተ ደክሞሃል፣ የማትበላ የማትጠጣ ስለሆን ካለው አባታችን። አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሄደ ባልንጀሮቼን አምጣልኝ አለው። ተመልሶ ሁለቱ ወዳሉበትም ደርሶ ሁለተኛውን ሽማግሌ በጀርባ አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛም ተመልሶ ሶስተኛን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግ ደስ ያሰኛል አላቸው። ነርሱ ግን ተነስተው ቁሞ አንድ ሲሆኑ ሶስት ሶስት ሲሆኑ አንድ መሆናቸውን ገለጡለት። የአባታችን አለቃ አብርሃም እንድ እንዳየ ያን ጊዜ የእግዚአብሔርን የጌትነቱን ክብር አየ። የሊያ አረጋውያንም ፊታቸው ተንበገበገ። ከፀሐይና ከጨረቃ ብልጭታም ሰባት እጅ በራ። አባታችንም በምስጥራት ጎርፍ የተዋጠ ሆኖ ፈራ ተንቀጠቀጠ፣ በምድር ላይም ወደቀ ሕልምን የሚያለም መስለው። ከዚያ ጌታችን አባታችንን አነቃውና መቶ ዓመት ያህል ሥጋህን ሲነድፉ አጥንቶችህንም ሲፉቅ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። ሰባቱ ሊቃነ መላእክትም ይረዱሃል፣ መባርቅትም በፊቱ በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበት ወረደ ወረደ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መትሯቸው፣ በመብረቅም አጨዷቸው። አመድም ሆነው በነፋስ በተኗቸው። የእነዚያ አጋንንት ቁጥራቸው ሰባት መቶ ሺህ እልፍ ከአንድ ሺህ ነበር። ከዚህ በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ወሰደው። ነገሥታቱና መሳፍንቱ መኳንንቱም በምወጡበትና በምገቡበት ጎዳና ላይ አቆመው። ጌታችንም በዚያች ጎዳና ብዙ መከራ ያገኘሃል፣ ግን በርታ ታግስ ብሎ በዚያ ተወ። በዚያን ጊዜም የአረብ ንጉስ፣ ጣዖታቱን አስይዞ መኳንንቱን፣ ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉስም አባታችን ባየው ጊዜ አንተ ጠጉር ለባሽ ምንድነ ሰውነህን አለው። አባታችንም አሁን ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለካዲው ንጉስ መለሰለት። ንጉሱም ዳግመኛ አባታችን በዚያ አይሁድ በሰቀሉ ትታምናለህን አለው አባታችንም በሰው ፊት አምንበታለሁ ስለ እኔ በተሰቀለው አላፍርበትም ስለ እኔ ብቻ የተሰቀለ አይደለም ስለ አንተና ከአንተ ጋር ስለ አሉትም ነው እንጂ ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ ይመኑበት አለው ንጉሥም ይህን ነገር በሰማ ጊዜ ተቆጣ። ሠራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝረቱ ሰው ባሪያ ነኝ የምለውን ጠጉር ለባሽ ወስዳችሁ ጨምሩ አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከምል አነደዱ። አባታችን ግን ንጉሡና ሠራዊቱ ሁሉ እያዩ አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩለቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከሰባ ዓመት አርበኞቹ ጋር በቁጣ ተነስቶ እያደነቁትና እያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡት አርባ መቶ ሺህ ሆነው ተቆጠሩ። ንጉሡም የአባታችን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜ ከመብረቅና ከነጎድጓድ ጋር ታላቅ ነውፅውፅታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከካሃዲው ንጉሥ ጋራ የሞቱት ቁጥራቸው አራት ሺህ እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችን እና ኢነንም የጠላች አጠፋውልህ አለው አባታችን ግን በመብረቅ የመቱትን ሬሳዎችን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መዳንታችንን እልህን ስሁታን ማርልኝ፣ ሰው ሲሁትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ፣ ይቅር ባይ፣ ታጋሽም ነህ አለው። አባታችንም ይህን ስናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገድልም አገኘ። እግሮቹንም በገመድ አስሮ በገድል ውስጥ ተዘቅዝጎ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣ። ወደታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግሮቹ በእግርህ ላቆመ ወይም በራሴ አለው። በራሴ ይቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቆሞ በጥርሶቹ ድንጋይ ነክሶ እስከ ሰላሳ ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፍት ሆነ። ከሰላሳ ዓመት በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ ሦስት ጊዜ ጠራው። እርሱም እነሆኝ ጌታ አለ። ጌታችንም እነዚያን ካዲዎች ምረልሃለው ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፎችም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም ተማረልኝ፣ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችን በሽተኞችን ልትፈውስ ሙታንንም ልታስነሳ ሥልጣን ሰጥቼሃለሁ አለው። አሁንም ወደ ተገደሉት ሄደ። በመስቀል ምልክት በላያቸው አማትብ ሕይወት መድኃኒት በሆነ ሲሜም አስነሳቸው አለው አለው አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው፣ አጠምቆ ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት ስሙንም ለሚጠራና መታሰቢያውንም ለሚያደርግ እስከ አስራ አምስት ትውልድ የምሕረት ቃል ክዳን ሰጠው። የእድሞው ዘመናት አምስት መቶ ስልሳ ሁለት ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለው ተቀበለ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንም የክርስቲያን ወገኖችን ጠብቀን ለዘላለሙ አሜን። መጋቢት አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ገብረ መንፈስ ቅዱስ ጻድቅ፣ አባ ገብረ ሕይወት፣ ቅዱስ አባ ሰርባሞን በምድረ ግብፅ የምንኩስናን ካስፋፉት ቅዱሳን አንዱ አባ ገርማኖስ ጻድቅ ሶራዊ፣ ቅድስት አውዶክስያ ሰማዕት፣ ከከፋ የኃጢአት ህይወት ተመልሳ ለቅድስና የበቃች ናት። ቅዱሳን ስምዖንና ሚስቱ አቅለሲያ፣ የአብነ ገብረ መንፈስ ቅዱስ ወላጆች። ወርኃዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያት፣ ቅዱስ ዮሐን ኢትዮጵያዊ፣ ቅዱስ አሞኒ ዘናሂሶ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዘሙር ስም የሚያጠጣ እውነት እውነት እላቸዋለሁ ዋጋው አይጠፋበትም። ማቴዎስ 10 ከቁጥር 41። ጌታዬ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቦት ይልቅ የዳዊቱን አነስተኛ መባ እንደተቀበለ ለሁልጊዜ ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብን ለምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጸድቃን ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ፣ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ።